ጀግናው ካሌብ የትሁትን የድሮ ፍቅረኛ ማንቁርቱን አንቆ ደበደበው ፈነከተው። ትሁት እጅጉን ደስ አላት። አባባ አባባ ወይኔ የኔ ልጅ አሁን ገና አኮራኸኝ ብሎ አለው። በስተመጨረሻ ቲና በራሷ ወደቀች። እናም ውሸቷንና እስከ ዛሬ ስታስመስል እንደነበረ ሁሉም አወቁባት። መርዝ በጥብጣ ልታጠጣቸው የነበረውን በሚያስደስት ሁኔታ ትሁቴ አዳነቻቸው። እናንቺ የተረገምሽ እንዴት ብትደፍሪና የቱን ያህል ብትንቂያቸው ነው እ ካሌብንና አባዬን መርዝ አርገሽ ልትገል የነበረው? ትሰሚኛለሽ? የእውነቴን ነው ምልሽ አንቺ እኔ አመኘሽ ነበረ፣ ነገር ግን በፍጹም አረመኔና ጨካኝ ሰውነሽ፣ ብላ ስትላት፣ ቲና ትሰምኛለሽ፣ አንቺ ማንሽና ነው ይሄን ሁሉ ሀብትና ንብረት ትቼ ጸባዬን የማስተካክለው? በህይወቴና በመንገዴ ባትገቢ ጥሩ ነው። ካልሆነ ግን እመኘኝ፣ ትሁት ለአንቺ ጥሩ አይደለም። ሲቀጥል ደግሞ አባዬና የእውነት ካሌብ ለኔ ይቆማሉ ብለሽ አስበሽ ከሆነ ተሳስተሻል፣ ብሎ ብሎ ብላ አለቻት። ምን አው አረባክሽ? እነሱማ በደንብ አድርገው ነው የሚቆሙልኝ፣ እነሱ ይከላከሉልኛል። እንደዛ ከሆነ እናያለና፣ ችግር የለውም እናያለን ብላ አለቻት። ኤደንና እንዲሁም ደግሞ ዳኔ ኤደንና ዳኔ ይቅር ተባብለው ለመጋባት ወሰኑ። ይሄንን መርዶ ለቲና ሲነግሯት ጨርቋን አብዳ ጨርቋን ገልባ እየሮጠች ሄደች። ወይኔ ዳኒ፣ በቃ እኔ ሁሉን ነገሬን አጣሁ ማለት ነው፣ ፍቅሬንም፣ ህይወቴንም፣ ማንነቴንም። የእኔ ነገር እንደዚህ ነው። ሀብት ንብረቴን ሳይቀር አጣሁኝ እኮ። ከዚህ በኋላ እንደው ካሊ በፍጹም እኔን ሰው አያደርገኝም አይፈልገኝምም ብሎ ብላ አለች። የትሁት የድሮ ፍቅረኛ እኔ ምልክ ይቺ አረመኔና ጨካኝ ሴት ግን ለምንድን ነው እንደዚህ ይህን ያህል ያፈቀርካት? ሲቀጥል ደግሞ እሷ አንተን ማጥፋት ነው እንጂ የምትፈልገው አንተን ማኖር አትፈልግም ብላ አለችው። ትሰሚኛለሽ ትሁቴ፣ አንዲት ጸጉር የዘለላ ብትወርቅ አንቺን ነው ማንቁርትሽን አንቄ ሰማይ ሰባተኛ ሰማይ የምልክሽ። እና እኔ እንደውም ፍቅሯ የሚብስብኝ ልክ እንደዚህ ስታደርገኝ ነው። አልገባኝም፣ ማለት እንደዚህ ስታሰቃይ፣ በትክክል እኔን ለመግደል በሞከረችበት ሰዓት ደስ እያለኝ እኔ ወደ እሷ አጠጋለሁ በቃ። ነገር ግን እኔ እሷን በፍጹም እንልጎዳትም ሆነ ላሰቃያትም አልፈልግም። እናስ እናማ በተገቢው መንገድ እሷ እኔን እንድትወደኝ አድርጌ ነው እንጂ ልጎዳት አልፈልግም ብሎ አለ አለ ከዛ እንደዛ ከሆነ ጥሩ፣ ግን በእኔ መንገድ እየገባች ነው። ትሰምኛለች፣ ስለአንቺ መንገድ ምንም አያገባኝም። እና ሰውየውን ገደልሽው ወይስ ደግሞ ለመግደል ሞከርሽ? አይ ከዚህ በኋላ እንኳ ትሁት እያለች በፍጹም ደህናነኝ ነኝ ብዬ እያስመሰልኩ የነበርኩትንም ተዋርጃለሁኝ። ስለዚህ ከዚህ በኋላ ትሁት ኃይለኛ እና አደገኛ ጠባቂ ናት እና እንደዚህ ማድረግ አልችልም ብላ አለችው። እንደዛ ከሆነ እኔ ምን አገባኝ እኔ ስለ እነሱ ቤተሰብ አያገባኝ እኔ የሚያገባኝ አንድና አንድ ትሁትን ብቻ ነው ብሎ አላት ሰላም ሰላም ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ መልካም እኛ ሰላም ነን ደህና ነን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ሰዎቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን እጅግ አጓጊውና አስተማሪው ትሁት ድራማ እንደቀጠለ ይገኛል። ዛሬ እንግዲህ ቲና ሴት ወጥቷት ሻውን አፈላችና መርዙን ጨምራ አማስላ ልታቀርብ ስት ትሁት የመጣች፣ እንዴት ቲና እየፈለኩሽ እኮ። ምን ነው ሙያሽን ስለያዝኩብሽ ደበረሽ እንዴ? ኧረ እንደዛ አይደለም፣ ነገር ግን ገርሞኝ ነው። አንቺ ከመቼ ወዲህ ክችን ገብተሽ እንደዚህ ማለቴ ሻይ ቡና መስራት ለመርሽ ብዬ ነው። እንዲሁም ከዚህ በኋላ ከፈቀድሽልኝ ምግብ መስራት ትፈልጋለሁ። እውነትሽ ነው? አዎ፣ እንደዛ ከሆነማ ጥሩ ነው፣ በጣም ደስ ይለኛል ብላለቻት እና እሽ፣ እኔም እጅጉን ደስ ይለኛል አለቻት። ከዛ በኋላ ትሁቴ፣ ወይጉድ! እንደዚህ አዝረግርካና አቆሽሻ ነው እንዴታዳ እንደዚህ በስርዓት ባለው ሻይ አፈላለሁ ምናምን እያለች የምትመጻደቀው ብላ ስታጸዲያ መዙ ተነስንሷል። ወይኔ ግዴ ቆይ ምንድን ነው እያለች እየረጠች ሄደችና ሻውን እንዳጠጡት ሻውን እንዳጠጡት። እንዴ ትሁቴ ምን ሆነሽ ነው ደግሞ? አሁን በህልምሽ እየቃሸች መሆን አለበት። ለምንድ ነው የማንጠጣው? አስፈልጎናል። አያያይ በፍጹም። የሆነ ነገር አለ እንዴ? አረ፣ ምንም አልሆነም። እና ታዲያ ለምንድን ነው ማለት፣ በቃ ቲና ሳታውቅ በቆሻሻ ውሃ ስላፈላችሁ ነው። ከዛ ዳኒ ሲስቅ፣ ምን ትስቃለሁ? እኔም እኮ ገርሞኝ ነበር። እውነት ለመናገር ሻይ አፍርተሽ ስትም ስታመጭው ያለ አንድ ነገር እንደዚህ እንዳላላሽ ገብቶኝ ነበር። ለማንኛውም ግን ስላፈላሽልን እናመሰግናለን። እኛ አሁን ብንተኛ ይሻላል ብለው ሦስቱም ወንዶች ለመተኛት ወደ መኝታቸው ሲሄዱ ካሌብ ግን ጥፍ አለና ወደ ክችን ገባ ከዛ ቲና እንቃደረገ ትሁቴ ማንቁርቷን እንቃደረገቻት እና ቲናን አንቺ የማትረቢ እኔ እስከዛሬ ተቀይረሻል ብዬ ማመኔ ደግሞ ቆይ ምን አይነት ክፋትና ምን አይነት አረመኔነት ነው እንዴት እንደዚህ ታደርጊያለሽ ብላ ስትላት ምን ምን አደረግኩኝ እንዴ ከዚህ በላይ ቆይ ግን አንቺ ለምንድን ነው እንደዚህ የምታደርጊው ትሰሚኛለች ትሁት፣ እኔ አልተቀየርኩም። ሲቀጥል ደግሞ እነሱን ሳልገድል በፍጹም እረፍት አላገኝም እ ይህንን የመሰለ የትንጣለለ ቤትና ሀብት ትችላቸው የሚወጣ ይመስልሻል እንዴ? ስለዚህ አንቺ ነሽ ጅሊቱ፣ የዋሂቱ። ስለዚህ በራስሽ እዘኝ እንጂ በእኔ ማዘን የለብሽም፣ ማመን አልነበረብሽም ብላ አለቻት። ከዛ ካሌብ መጣና እንደ ሴቶች፣ ምን ሆናችሁ ነው በዚህ በማታ? ምንም፣ ያው ትንሽ ተናደ ነው እንዴ ቆይ ትሁቴ ለምንድን ነው የተናደደችው? ያው እንግዲህ በቆሳሻ ውሃ ነው ሻውን ያፈላችሁ ምናምን ብዬ ስለነበረ ነው። ወይ ጉድ! እባክሽ ተጠንቀቂያት። እንደውም ክሽን ገብታ የሆነ ነገር ባትሰራ ጥሩ ነው። እንዴ ለምንድን ማለቴ? በመርዝ ትገለናለች። መርዝ ያው አይደለም የቆሸሸ ውሃ። በቆሸሸ ውሃ ምግብ ከሰራችና ሻይ ካፈላችልን ተመርዘን መሞታችን ይቀራል? እንደዛ ከሆነ ጥሩ እሺ። ለማንኛውም ደህና ጠሪ። እኔ በፍጹም ቴናን አመኛትም አላቅም፣ ወደፊትም አላምናትም። ብትጠነቀቀት ይሻልሻል ብሎ ሲሄዴ ትሁቴ እጅግ ደስ አላት። ይገርማል፣ በጣም ደስ ይላል። እንኳንም ያላመንካትችን፣ አረመኔና ጨካኝ ጭራቅ የሆነች ልጅ ብላ ትሁቴ ወደ ምኝታዋ ሄደች። በመናጊስ ታውጧት ዳኔ እየጠበቃት ባለበት ሰዓት ኤዱ ቀጭ እያለች መጣች። እንዴ፣ ቆይ አንተ ግን አይደብርህም? እድሜ ዘላለምህን እዚህ ልትጠብቀኝ ነው እንዴ? አዎና ለምን አልጠብቅሽ? አንቺ እኮ በጣም ልዩ ሴት ነሽ። ምን ያንስሻል ብጠብቅሽ? እንዴ አይደክምህም? ማለቴ ባልመጣስ? እስከምትመጭ ድረስ ነዋ። ውሎ አዳሬን አንቺን ለመጠበቅ በፍጹም አላንስም ብሎ ሲላት በጣም አመሰግናለሁ። ስለዚህ አሁን ና እንሄድ ብላ ሻይ ቡናቸውን በደንብ ከተጫወቱና ከተጣጡ በኋላ አስፓልት ለአስፓልት እየተዝናኑ ሲመጡ ቲና ደግሞ እየሄደች አለፈች። ከዛ እንዴ ቆይ እንደዚህ የሚያፍነከንክሽ ምንድን ነው ግን ኤድን? ብላ ስትላት ፍቅር ነዋ፣ ፍቅር ያሸንፋል። ስለዚህ ዳኒ በሰጠኝ ፍቅር ነው እንደዚህ የሚሆነው። አረባክሽ አው ከዛ መንቀር መንቀር መንቀር እያለች ስትሄድ ወይ ጉድ! ቆይ ደግሞ ይች ልጅ ተቀይር ያሉ አለችም ነበር እንዴ ይሄን ያህል ነው መቀየል ኤዱ በፍጹም እሷን እኳ አታውቂያትም። ስለዚህ ብትተያት ይሻልሻል ምን ብሏት፣ አብረው ተያይዘው ሄዱ። ልክ ነህ፣ እውነት ለመናገር እሷን ማወቅም ሆነ ምንም አልፈልግም። ና እንሂድ ዳኒ ብለው ወደ እነ ትሁቴ ቤት አቀኑ። ትሁቴ ምግቡን ሰራርታ ወደ ሳሎን ስታመጣ ቲና ደግሞ ስትገባ፣ ቲናን ግፍጥር አደረገቻት። ኦ ዛሬ ደግሞ በከባዱ ነው አባባና ካሌብ በጣም ይገርማል። ይች ልጅ ግን ሆናለች ከትናንትና ወዲህ፣ እንዲ የሆነ ነገርማ የተማታት ነገር አለ። ከዛ ለማንኛውም እንብላ ብላ ሲበሉ ሲሉ ኤደንና ዳኒ መጡ። እንዴ እንኳን ሰላም መጣችሁ። ምን ሆናችሁ ነው? ቲናን ግን አገኝታችኋት ነበር እንዴ መንገድ ላይ? አዎ መንገድ ላይ ተገናኝተን እኮ የሆነ የሆነ ነገር ብላ ሄደች። ስለዚህ እናንተን ስላገኘች ነው። ምን ነው? አይ ተውቴን ገብ ገፍተ ስለ ሄደች ነው። በቃ ተዋት። ለማንኛውም አሁን የማይነገረውን እንብላ ብለው ምግባቸውን በደንብ በሉ። በሌላ በኩል ቲና ቀጭቋ እያለች ወጣችና ወደነ ትሁት ፍቅረኛ ቤት ሄደች። እና እቺ ትሁት የምትባለ መንገደ ላይ የቆመች ነው ወይ ላካት? አሊያ ደግሞ ገጠር ይሳት። ምን ትሰመኛለሽ? እኔ አንቺን እልክሽ እንደሆን እንጂ በፍጹም እሷን ልልካት አልችልም። ምን አዎ ያን ያህል ነው ማለት ነው፣ የምታፈቅራት እና የምትወዳት በሚገባ። እሷ በጠላችኝ ቁጥር እኔ እሷ ፍቅር እየጨመረብኝ ነው የሚሄደው። አረ በለው ይህማ ጥሩ አጋጣሚ ነው። እንግዲህ እንደዛ ነው። እንግዲህ እንደዛ ነው። ያም ይሁን እኔ በደንብ እንደዛ ከሆነ ዛሬ አንድ ማታ ዛሬ ማታ አንድ እቅድ አለኝ። ምንድን ነው እቅዱን ቀስ ብዬ እነግርሃለሁ። ሌላ አንድ ተጨማሪ የምታስወግድልኝ ሰው አለ። ምን ቆይ አንቺ ሴትዮ፣ የቤቱን ሰው ጠቅላላ ጨርሰች ልትገሌያቸው ነው እንዴ? እና ታዲያ እነሱ ቢ ካሉ እኔ ምላርጋቸው? እሺ፣ ለማንኛውም ማን እንደሆነች አሳያሃለሁኝ ብላ ናን ሄድ ሸኘይ ብላ ስትሸኘው ባለበት ሰዓት ስልኩን እያሳየችው ከዛ፣ ትሁት የተከታትላት ስለነበረ ይቺ አረመኔ ጨካኝ እውነት ከኔ ሰውዬ ጋ ነው ማለት ነው የተገናኘችው ብላ ደነገጠችና እየሮጠች ስትሄድ አባባን መንገድ ላይ አገኘችው። እንዴ ትሁቴ፣ ምን ሆነሽ ነው እንደዚ የምትሮጩ? የሆነ ሰው እኮ አይቼ። ታዲያ ሰው ምን ችግር አለው? ተወኝ እስኪ። አባዬ፣ ምን ተፈጠረ? ቲናናታ ምን? ቆይ ትሁቴ፣ እየቀሸሽ ነው እንዴ? ተቀይሬያለሁ አላለችም? እረ አይደለም። እስከ ዛሬ ራሱ እያስመሰለች ነበረ። የሚገርመው ነገር ደግሞ ከኔ ሰውዬ ጋር ትተዋወቃለች። እውነትሽን ነው? አዎ፣ እንግዲህ ትተዋወቃለች። ስለዚህ ዛሬ ማታ የሆነ ነገር ይፈጠራል። እንደዛ ከሆነማ ጥሩ ምንድን ነው በደንብ ቀመር እንቀምራለና ብለው ሁሉም ተመካከሩ። ከዛ ቢራቸውን እየጠጡ እያስመሰሉ ቲና ደግሞ አሰክራለሁ ብላ አንድ ቢራ ከፈተችና ለራሷም ቀርታ ላባባም ቀዳችለት። ሁሉም እሷን ነቅተውባታል። ዛሬማ ጉዲሽ ነው የሚፈላው። በስተመጨረሻ የሚያሳዝነው ነገር የትሁትን ፍቅረኛ ቤት ውስጥ አስገባቸው። እናም የእውነት ዳኔን ይሆን የሚይዙት ወይስ ደግሞ ኤደንን ወይስ ደግሞ አባባን ወይስ ደግሞ ትሁትን ካሊብን ብቻ ግን በጣም ያሳስባል። በሌላ በኩል ደግሞ ሁሉም እነቲና እነትሁት እንዲሁም ደግሞ ሁሉም ትሁት ቲናን በደንብ አድርገው ግጥም አድርገው ይዘዋታል። ምክንያቱም አረመኔና ጨካኝ ስለሆነች ዛሬ ማታ አንድ ነገር ደም ይፋሰሳል፣ ወየኛ ደም ወይም ደግሞ የቲና ደም ብለው አሉ። በሌላ በኩል ዳኒን አምነህባት ነው፣ ግን ማለቴ የምታገባው። በጣም ትሰሚኛለሽ። ኤደንን እድሜ ልኬን ስጠብቃትና ሳፈቅራት ብኖር በፍጹም አያንስባትም። እንደውም እኔ ነኝ እንጂ የሚያንስብኝ እሷ አያንሳትም። እኔ ግን ገና ብዙ ይቀረኛል። እውነትህን ነው። አዎ፣ በጣም ጥሩ። እንደዛ ከሆነ እናያለና፣ እንግዲህ ደስታ ያምሽ አያምሽ ምን ቆይ ምን ልታደርግ እያሰብሽ ነው? ኧረ ምንም ምን አደረግኩ? ምንም አላደርግም፣ ግን እናያለን ብላ አለችው። ውድ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን። ላይክ ሼር ሰብስክራይብ አይረሳ። እንወዳችኋለን።